በጋሻው ቁማር ይወዳል። በጋሻው በነገራችን ቁማር ይወዳል። ብዙ ጽሑፎቹን ስታይ የመስቀል ስር ቁማርተኞች ብሎ አባቶችን ሰድቧል። አሁንም እዚህም ጋር ቁማር ነው። አሁንም ስታይም ቁማር ቁማር የሚል ነገሮች ቁማር ይወዳል። ይሄ ከነገረ መለኮት ትምህርት ሩቅ መሆኑን ነው የሚያሳየው። አቡነ ገብርኤል ስለ እመቤታችን አስተማሩም እንደ ጨረቃ ከዚህ በላይ መፈጥፈጥ ወዴት አለም? እንደዚህ ከዚህ በላይ መውረድ አለ መፈጥፈጥ አይደለም። እንደ የክርስቲያኖች አለም ከምትሰራው በላይ ግልሙትናና ዝሙት የተገኘብን እኛ ተሳቀን መዘመር ከብዶናል። ቤተክርስቲያንም በማያስነቅፍ ልብስ ተገልጦ ዝማሬውንም እኛም በነፃነት በደስታ ካሁን ካሁን እኮ ሌላ አይነት ስሜት የሚሰማን ጊዜ አለ። ስንዘምረው ተሳቀን የምንዘምርበት ጊዜ አለ። የተወዳቸው ቤተሰቦቻችን ተሳቀን የምንዘምርበት ጊዜ አለ። የተወዳችሁ ቤተሰቦቻችን፣ በዛሬ መረጃችን በስፋት የምንመለከታቸው የተለያዩ ርዕሰ ጉዳዮች አሉ። በቀጥታ ወደ መረጃዎቻችን እናመራለን። በስመ አብ ወወልድ በመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና እመቤታችን ወላዲተ ቃል ወአምላክ አቅሮ የተማሰአሊ ተምረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አስሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦቻችን በቀስታ እንግዲህ ወደ መረጃችን ነው የምናመራው። ዛሬም እናንተን ያስተምሯችኋል ብያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይጀመጥቻለሁ ነው በቅድሚያ እንድናደምጡ የምወደው ከዚህ በላይ መውረድ መፈጥፈጥ፣ ምን አለ ሊቀ ሊቃውንት ስም አኮነ መልአክ እንደዚህ፣ ከዚህ በላይ መውረድ አለ መፈጥፈጥ አይደለም። እንደ ክርስቲያኖች ዓለም ከምትሰራው በላይ ግልሙትናና ዝሙት የተገኘብን እኛ፣ ዓለም ከምትሰራው በላይ በመተትና በአስማት በሟርትም በወንድሞቻችን ላይ አመፅ እየሰራን ያለ እየበደል ያለ ክርስቶስን እየበደል ነው ያለ፣ ሁላችን ወንድምህን በበደልክ ቀን ክርስቶስ እንደበደልክ ታውቃለህ። ወንድምህን ባስቀየምክ ቀን ክርስቶስ እንዳስቀየምክ ታውቃለህ። እህቶችሽን ባስቀየምሻቸው ቀን እነሱን በናቅሻቸው ቀን ክርስቶስ እንደናቅሸው ታውቂያለሽ። ምክንያቱም ክርስቶስ በደም የገዛቸው ገንዘቦቹ ናቸው እነዚያ ሁሉ ፍጥረታት ማለት ነው። ስለዚህ ወገኖቼ ከዚህ በላይ መውረድ አለ። አሁን ከወረድነው በላይ እንዴት ልንወርድ እንችላለን? የልዕልና ስፍራችንን እኮ እየለቀቅን ነው። ሰይጣን ያን እንድንለቅ ይፈልጋላ። አሁን ለትዕቢተኞች በዚያ ስፍራ ያላቸው ይመስላችኋል? አሁን ለዘማውያን በዚያ ስፍራ የሚገኝላቸው ይመስላችኋል? አሁን ለአመፀኞች አሁን ለልከኞች ሰዎች በዚያ ማደሪያ የሚገኝላቸው ይመስላችኋል? ምክንያቱም ክርስቶስ ይህ አይደለማ። ክርስቶስን ለማይመስሉት ሁሉ በዚያ መገኘት አይቻላቸውም። የመላእክት ዓለም ነው ወገኖች። ያ ክርስቶስ ብቻ የሚኖርበት ነው ወገኖች። በዚያ አይሁድ የሉም። በዚያ ጲላጦስ የለም። በዚያ ሐሰተኛ ፈራጆች የሉም። በዚያ ሐሰተኛ ከሳሾች፣ በዚያ ሐሰተኛ ምስክሮች የሉም። በዚያ አመፀኞች፣ ተንኮለኞች የሉም። እነሱ በሌሉበት በዛ ሁሉ ለመኖር እኮ ከነዚህ ሁሉ መራቅ የለብንም። እንደ ወገኖች ክርስቶስን መምሰል ይኖርብናል። እሱን ለሚመስሉ ሁሉ በእውነት ዛሬ ማድረግ ተፈቅዶላቸዋል። ዛሬ ወገኖቼ በአካል ነው እንጂ ያላደረግነው ሁላችንም በልቡናችን ከእሱ ጋር አብረን ወደ ሰማይ እንወጣለን። ከዚህ በላይ መውረድ መፈትፈጥ ምን አለ ሊቀሊቃውንት ስም አኮነ መላክ ናቸው ይህንን ያስተማሩት ወደ ቀጣይና አምራስቲ ወንድማችን አኬ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ዘፈን፣ መጠጥ፣ መዳራት፣ መጨፈር የሚባሉ ነገሮችን አትፈቅድም እና በአንድ ኢንተርቪው ላይ ጆሲ ተናግሮ ነበር እና እሱን በማንሳት አኬንዲ ይልናል እንካትና እንመለስ። ጆሲ ዳና ተሰው አንድ ደግሞ ቪዲዮን አየኝ የሆነ ፖድካስት ነገር ላይ የኢትዮጵያ ቤተ ክርስቲያንን ብትሆን ዘፈንን አትፈቅድም እና ወንድም ያክሊንንም ሳወራው እንደው እኔ ዘፈንን እኔ ራሴ እንኳን ዘፈን አልሰማም ብሎኛል እና ለምሳሌ ኦርቶዶክስ በሆነ እና ብዘፍን ኦርቶዶክስ ስለሆነ ዘፈና የሚል ነገር መለጠፍ የለበትም። ሌላ ቤተ እምነትም ከሆንክ እንደዛው ሃይማኖቱን የሚወክል አይደለም አልካሉ፣ እና አይቺ ነበረ እውነት ነው። እንግዲህ የዘፈን ጉዳይ ከዚህ ቀደም እንዳልኳችሁ ነው። የተወሰነ መሰብሰብ ያለ ነገር ቢኖረውም ግን ክርስቲያን ወንድም እህቶች ዘፈንን አይሰሙም ረባ ቅዱስ ሚኪኤል አችድ ነው ምንድን ነው የሰማያዊ ቪኤልሲ ያስመስልሽ በፊት አሁንም አላቸው ቪኤልሲ ቪኤልሲ ፕሌየር አለ ይሄ እንትን ላይ ያለ ኮምፒውተሮች ላይ ምናምን የቪዲዮ ምናምን ፕሌየሩ ማለት ነው ፕሌየሩ ትላለህ እሺ እና ኤንዌይስ እና ዘፈን በተአምር መስማት የለብንም የምንለው ለምንድን ነው ከዚህ በፊት እንዳልኳችሁ ግጥሙ በራሱ ድንገት ኃጢአት ላይሆን ይችላል አይደል? ማለት በቃ ኖርማል ግጥም ቢኖረው ለምሳሌ ያዘፈን ግጥሙ እኮ ኃጢአት አይደለም ሊል ይችላል። አንድ ሰው ሁን በምሳሌ ላስረዳ አችልም ደግሞ ተቁርጣ አቅል ይዘፈን እንዳልባል ትላል እና ግጥሙ ኃጢአት ባይሆን ራሱ ግን በዘፈን ውስጥ የሚተላለፈው መልእክት ግን እንደ እግዚአብሔር የሆነ ሳይሆን እንደ ዓለም የሆነ ነው ሁሌም እንዳትረሱ በዘፈን ውስጥ የሚተላለፈው ነገር ኢቨን ግጥሙ ኃጢአት ባይሆን ግጥሙ ምናምን ኃጢአት ባይሆን ራሱ በራሱ ኃጢአት ባይሆን ራሱ የሚተላለፈው የዓለም ነገር የዓለም ነገር የዓለምን መንገድ ምናምን የሚያሳይ እንጂ የእግዚአብሔር መንገድ አያሳይም። እና ምንድነው ሁሌም ቢሆን ወደ ወደ ዓለም የሚስብ ወደ ዓለም የሚጎትተው ሁሌም ቢሆን ዓለምን የምታፈቅር የዓለም ናፋቂ ሆነ እንደተነወደ ያረጋል። አለም ቆንጂትን ሳይሆን ሴትዮዋን ሳይሆን ይህ የአለማዊ የሆነውን ህይወት ማለት ነው ዮሐንስ ይናገራል አለምን መውደድ ከእግዚአብሔር ጋር ጠልነው ይላል አለምን መውደድ ከእግዚአብሔር ጋር ጠል ነው ማለት ሰው አለምን በጣም የሚወዱ ከሆነ አሁን የክርስቶስን መምጣት ሊናፍቅ ይችላል አይችልም አለምን በጣም የምትወዱ ከሆነ ክርስቶስ ማለት እንዲመጣ የምትናፍቁ ይመስላችኋል ማለት ለምሳሌ አሁን የክርስቶስ መምጣት ይናፍቃችኋል የሚናፍቃችሁ ከሆነ የምርም ከአለም በላይ ክርስቶስን ወዳችሁታል ምክንያቱም ጌታ ኢየሱስ ሲመጣ እንዲህ ያለው ይህ ብልጭልጭ የዓለም ነገር ሁሉ ይቀራል ይቀርና አዲስ ሰማይና ምድር ይመጣል፣ ወይም ደግሞ አዲስ የሆነ መኖሪያ ይመጣል እና አዲስ የሆነ ህይወት ስንኖር ይህንን ነገር ያላፊ ጠፊውን ነገር እንትወዋለን። ሰው የክርስቶስን መምጣት ናፈቀ ማለት ከዓለም በላይ ኢየሱስን ወዶታል ማለት ነው። ግን ብዙዎቻችን የምር ከልባችን ነው ወይ የክርስቶስን መምጣት የምናፍቀው? ከጌታ ኢየሱስ ጋር መኖርን በጣም የምር ከልባችን እናፍቀዋለን። ካልናፈቅነው በጣም አደገኛ ነው። እንዲያ ካልሆነ ክርስትና ራሱ ወዛ አይኖረም። እውነቱን ለመናገር የዘፈን ጉዳይ በጣም በጣም ብዙ ሀሳቦች የሚነሱበት ጉዳይ ነው። እንደምናስታውሰው ዘፈን ኃጢአት፣ ምንም ጥያቄ የለውም። በመጽሐፍም ተጽፏል። ሟርት፣ ግልሙትና፣ መዳራት መስፈን የሚባሉ ነገሮች የሴጣን ስራዎችም የኃጢአት ዘሮች እንደሆኑ የኃጢአት ፍሬዎች እንደሆኑ አስቀድሞ ተቀምጧል። እሱ እንዳለ ሆኖ በኢትዮጵያ ቤተክርስቲያን ላይ ኦርቶዶክሳያንውያን ላይ የሚሰነዘሩ አንዳንድ ስሞች አሉ። ኦርቶዶክስ ዘፈን ትፈቅዳለች። ኦርቶዶክስ ሀጢያትን ትፈቅዳለች የሚሉ ያለ ስሟ ስም የሚሰጡ አሁን አሁን እርግጥ የጠፉ የመከኑ ቢሆኑም የከሸፉ ቢሆኑም ግን ያለ ስሟ ስም የሚሰጡ ቀላል የሚባሉ አይደሉም። በርካቶች ቤተ ክርስቲያን ላይ ተነሳስተው ስም ይሰጣሉ። ለምንድን ነው ብለው ደግሞ ሲነሱ መስቀል አንገታቸው ላይ ያደረጉ አንዳንድ ኦርቶዶክሳውያን ሲዘፍኑ ዘፋኞች በተለይ ዘፋኞች ምን የማይካድ ዘፋኞች ኦርቶዶክስ ያን አሉ በደንብ ማለት ነው። አይካድ እነሱ እንደዛ ሆኖ ስለታዩ ኦርቶዶክስ ዘፈን ትፈቅዳለች ብለው ያስተምራሉ ወይም ኦርቶዶክስን ይከሳሉ። ከእውነታ በተቃራኒ ቤተ ክርስቲያን የአንድ ሰው ውክልና የምትሻ አይደለችም። አንድ ሰው ኦርቶዶክስ ሆኖ ዘፋኝ ስለሆነ ኦርቶዶክስ በሙሉ ዘፋኞች ናቸው ማለት አይቻልም። ያንን መመለስ የቤተ ክርስቲያን ስራዋ ነው። ትክክል አይደለም ያለበት መንገድ ሀጢአት ነው የሀጢአት መንገድ ላይ ነው ያለኸው ዘፈን መንግስተ ሰማያት አያስገባህም የእግዚአብሔር መንግስት ርስቱን አያሳይህም ብላ ቤተ ክርስቲያን ትከሳለች አትቀበለውም የራሷም ልጅ ቢሆን ግን ከሀጢአቱ በላይ ልጁ እንደሆነ ምትፈልገው ትታግሰዋለች እውነታው ነው ገፍተን አናባርም ለምን ነፍሱ ከሀጢአቱ ስለሚበልጥ ሀጢአቱ ነገ ከነገወዲያ በጊዜ ሂደት ውስጥ የታጠበ በንሳም እየተመለሰ ይመጣል። ነፍሱ ግን ከምትጠፋ ቤተ ክርስቲያን ያንን ዘፋኝ ቢሆን ትጠብቀዋለች። ግን ስራ ትክክል ነው ብላ አይደለም፣ ያንተ ነፍስ ትሻለች፣ በእግዚአብሔር ፊት ሞገስ ታገኛለች። የታዘዝኩበትም ያንተም ነፍስ በመጠበቅ ነው ብላ ቤተ ክርስቲያን በአድራ ጭምር ስለወሰደች ማለት ነው። በአጠቃላይ ግን ኦርቶዶክስ ቤተ ክርስቲያን ፍጹም ፍጹም ፍጹም ዘፈን፣ መጠጥ የሚባሉ ነገሮችን አትፈቅድም። አራት ነጥቤ እንዲታወቅ እንፈልጋለን። ወደ በጋሻው እንምጣ። የመስቀል ስር ቁማርተኞች ቁማርተኞች ቁማርተኞች የሚሉ ነገሮች አይጠፉበትም። ቁማር ይወዳል ይለናል በጋሻው። በነገራችን ቁማር ይወዳል፣ ብዙ ጽሑፎችን ስታይ የመስቀል ስር ቁማርተኞች ብሎ አባቶችን ሰድቧል። አሁንም እዚህም ጋር ቁማር ነው፣ አሁንም ስታይም ቁማር ቁማር የምል ነገሮችን ቁማር ይወዳል። ይሄ ከነገረ መለኮት ትምህርት ሩቅ መሆኑን ነው የሚያሳየው። ምናልባት እግረ መንገዳችንን ሰዎችም እንዲያውቁት ብዙ ሰው በጋሻው ተምሮ ተመርቆ የወጣ ይመስላቸዋል። በጋሻው ቅድስት ስላሴ መንፈሳዊ ዩኒቨርሲቲ ያኔ ኮሌጅ ገብቶ ሶስት ትምህርቶችን ኤፍ አምጥቶ ነው ተባረው የወጣው። እንደውም አንድ ስም ተሰጥቶታል። ኤፍ ኤፍ ስላመጣ ፋንታስቲክ ፉድ ፋይተር ተብሎ ነው የወጣው። ባቾቹ ያወራሉ። ይህን ቅጽላ ፋንታስቲክ ፉድ ፋይተር የሚል ቅጽሉ ተሰጥቶታል። ከትምህርት ነፃ ስለሆነ ነው ይህንን ሀሳብ እንትን ያለውና ክርስቶስና ዲያብሎስ ቁማር ተጫወቱ ይላል። ተመልከት። ነቢዩ ኢሳያስ በዚህ በትንቢት ኢሳያስ ምዕራፍ 53 ላይ ያየነውን ነገር ማን አምኗል? የእግዚአብሔር ስክብር ለማን ተገልጧል? ባየነው ጊዜ እንወደው ዘንድ ደምግባት የለውም እልና፣ ስለ መተላለፋችን ደቀቀ፣ ስለ በደላችን ቆሰለ እልና፣ በእርሱ ቁስል እኛ ተፈወስ። ይህን ከትውልዱ ማን አስተዋለ ይላል። ተመልከት። አሁን የማስተዋልን ስነሳ ያ ቀራንዮ ኮረብታ ላይ ክርስቶስ የተቀበለውን ያን ሁሉ መከራ ቁማር ትሏል? እንደው ከዲያብሎስ ጋር ቁማር ተጫወተ። ማን ነው ይሄ? ዲያብሎስ እኮ በነፋስ አውታር ሲያዝ ለፍልፎ ከዚህ በኋላ ስሙን እንኳን ወደምጠሩት ሰዎች መጠጋት አልችልም እስክል ነው ለፈልፎ። ግን ቁጭ ብሎ የሆነ ቁማር ቤት ውስጥ አንተም እንታስዘለ አለኝ። ምን እንዲህ አድርጎ ነገር ድነትን በጣም ወደታቸው ወርዶ ነው ያስቀምጠው። ለዚህ ነው ሰሞኑን ባስተማረው ትምህርት አብ ከሰማይ ሆኖ ወልድን ተኩሶ ገደለው። አሁን ሰሞኑን ደግሞ እንደዛ ብሏል ተኩሶ ገደለው ገደለው። አሁን ይሄ ከቤተ ክርስቲያኒቷ ትምህርት ብቻ አይደለም አጠቃላይ ካለው ከመጽሐፍ ቅዱስም ከክርስትናው ዓለም አስተምሮም ሩቅ ነው። የኦርቶዶክሳዊ ትምህርት ከመቃወማቸው በፊት እግዚአብሔር ሰው መሆኑ ሰላሳ ዓመት በምድር ላይ መመላለሱ ዝም ብሎ ነው እኮ በጣም በነገራችን ላይ ራሱ ክርስቶስን አታክ ማድረግ እኮ ነው። ያለምንም ቫሊው ያለምንም ውጤት 30 ዓመት በዚህ ምድር ላይ ኖረ እያሉን እኮ ነው የታድሶና የፕሬዚዳንቱ ቤተ እምነት። አሁን አሁን በነገረ ክርስቶስ ላይ ከመሳታቸው ባለፈ ከክርስትና ውጭ የወጣ እነሱ እንኳን ቢሰሙት ለራሳቸው ጆሮ አዲስ የሆነ ዜናዎችን ወይም ነገሮችን እያደመጡ የሚገኝ በጣም ብዙ ሀሳቦች አሉ እና በጋሻው ወደትም ቁማር ይወዳል። አሁንም እያደረገ ያለው እሱ ነው። አሁንም ምክንያቱም እኔ እንጃ አላውቅም ለእሱ ራሱ አዲስ ይሆናል ብዬ ማስባቸውን አስተምህሮቶች ነው አሁን አሁን እያስተማረ የሚገኘውና ለዛ በሚመስል ሁኔታ ነው መምህር መምህራችን በስፋት የገለጡልን። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ፣ የቅዱስ ሲኖዶስ አባል ናቸው። እንደምናስታውሰው ብፁዕነታቸው ከሰሞኑ እንግዲህ በጣም ከአንድ ወር በፊት ማለት ነው፣ መነጋገር የነበሩ ረሰ ጉዳዮችን ሲያነሱ ነበረ። ቤዛዊተ ዓለም ከሚል ጉዳይ ጋር በጣም ብዙ ነገሮች ተነግሮ ነበረ። ሊቃውንቶች መልሰቷል፣ ምእመናን ጮኸዋል። ምልዓተ በቅዱስ ሲኖዶስ ምልዓተ ጉባኤ ታይቷል። አስቀድመው በቋሚ ሲኖዶስ ተወስኗል። በተአቅሞ እንዲቆዩ ሲባል ነበረ። ፍኖተ ጽድቅ ታግዷል። በጣም ብዙ ነገሮች በሜታችን ዙሪያ በማስተማራቸው ሲንሸራሸን ነበረ። ከሰሞኑም ይቅርታ መጠየቁንም መጠየቃቸውንም ለእናንተ ዜና መስራቴ መረጃ ማቅረብ ይታወሳል። እሱ ምንድን ነው ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ይቅርታ ጠይቀዋል። ቅዱስ ሲኖዶስን ኢኦቲሲ ላይም ቀርበው ያንን የስህተት ትምህርት መልስ ይሰጡበታል ተብሎ ተጠበቀ ይገኛል። ይቅርታም ጠይቀዋል። ቅዱስ ሲኖዶስም ይቅርታቸውን ተቀብለዋል። ታዲያ አቡነ ገብርኤል በአዲስ ዓለም ማርያም ቅድስት ድንግል ማርያም ቤተ ክርስቲያን ስለ መቤታችን የተናገሩትን ቀስ ደስ የምታሰኘውን መልእክት ተካትለን እንመለስ። እንደ ጨረቃ የደመቀች እንደ ፀሐይ አበራች እንደ ከዋክብት ያሸበረቀች አካዳ እርምጃ ስጋ ስራ በምስጢር የሆነ

አይነት ወፍቅራትም የሰውነትን ካርታ ትልቅ አድርጎ የሚያሳይ ከመሆኑም በላይ የማህልየ ማህልይ ዘሶሎሞንን መጽሐፍ በማንሳት ለመቤታችን ነው የተናገሩት። ጥቂቱን ነገር ነው ረጅም ትምህርት ነው ያስተማሩት። ርዕሱን እንድታለምጡ ስለፈለግኩኝ ነው። መቤታችንን ነው አንስተው እየሰበኩ ያስተማሩ የሚገኙት። እግዚአብሔር የተመሰገነው። ነገሩን እነሱ አዞሮ ምናልባት ያው እንደምናውቀው አስተምሮታቸው ላይ ትንሽ ከባድ የሆነ ነገር ነው ያስተማሩት። አንድ ብቻ ሳይሆን ብዙ ጊዜ ያስተማሩት ማስተምሩ ነው። ያ ደግሞ በቅዱስ ሲኖዶስ ታይቶ ይቅርታ ጠይቀዋል። ከዛ በኋላ እንግዲህ ከዛ ከሲኖዶሱ ስብሰባ በኋላ ነው ስለ እመቤታችን አሁን ሲያስተምሩ የተካተ ነው ስለ ራሱ ጉዳዩን ጉዳዩን አንስተው ግን በእርግጠኝነት የምነግራቸው ጉዳዩን አንስተው በኢኦቲሲ ላይ እንዳያስተምሩ ቅዱስ ሲኖዶስ ወስኗል። ስለዚህ ሶስቱ አባቶች ማለትም ብፁ አቡነ ፊሊጶስ፣ ብፁ አቡነ በርናባስና ብፁ አቡነ ገብርኤል ያስተምራሉ ብለን እንጠብቃለን። እንደወጣ መረጃዎችን ለእናንተ የምናቀርብላቸው ነው የሚሆነው። ተሳቀን የምንዘምርበት ጊዜ አለ። ሙሽሮች ስሙ፣ ቤተክርስቲያንም በማያስነቅፍ ልብስ ተገልጦ ዝማሬውንም እኛም በነፃነት በደስታ ካሁን ካሁን እኮ ሌላ አይነት ስሜት የሚሰማን ጊዜ አለ ስንዘምረው፣ ተሳቀን የምንዘምርበት ጊዜ አለ። የሙሽሮቹን ሁኔታዎች እያየን ዝላዩ ምን ግን ምን ይደረጋል። እዛ እንትን ላይ እንትኖቹ እኮ አሉ። ጀማሪ መሆንም አንዳንድ የሚያመጣው ነገር አለ። ደግሞ ሁን ዘመኑ የቲክቶክና የዩቲውብ ዘመን አይደለ? የሌሎችን ዝማሬ ያሉ የሌሎችን ከኛ ጋር አንድ ይመስላቸዋል በእኛ ያልጠቃኙ ያላድጉ ከሆኑ ችግር ነው ግን አንድ ነገር ልጨምር እኔ አንዲት ክርስቲያን ሴት የተሸፋፈነች እንድትሆን የምናዘው ለምንድን ነው በልብስ ያጌጠች እንድትሆን የምናዘው ለምንድን ነው ከተባለ የጻድቃን ነፍስ ምሳሌ ናት እኮ የጻድቃን ነፍሳት እንዴት እንደሚለብሱ ለምን አናይም በዮሐንስ ራዕይ ምዕራፍ 6 ቁጥር 9 ላይ ለጻድቃን ነፍሳት የተሰጣቸውን ነጭ ልብስ አለ ያንን ለብሳሉ እኮ ነው የሚለው የጻድቃን ነፍስ ራቁቷን ትታያለች ማለት እኮ ነው። በሌላ አነጋገር ወይም አዳምና ሕዋን ከበደል በፊት ለብሰውት የነበረው ራቁታቸውን ነበረ፣ ጸጋውን ግን ለብሰው ነበር ነው የሚለው። እና ከበደል በፊት እንደነበረው አኗኗራቸው እኮ ነው የምንኖረው። እና ይቺ ሴት በሰርጓ ቀን ለብሳ ተሸፍና መምጣቷ እርቃኗን አለመታየቷ የጻድቃን ነፍስ ምሳሌ ስለሆነች ጻድቃን በገነት የሚኖሩትን አይነት ኑሮ ይቺ ሴት ልታሳየን በነገራችን ላይ ወካይ ናት። ማንም በሰርጉ ሊቀልድበት አይገባም። የቤተ ክርስቲያንና የክርስቶስ ምሳሌዎች ናቸው ብለናል። ወካዮች ናቸው። ክርስቶስን ሊያሳዩን ይገባል። ቤተ ክርስቲያንን ልታሳየን ይገባል። እች ሙሽራ ለራሷ ብቻ አደለችም። ለሌላውም የምታስተምር መሆን አለባት። እሷ የሚመቻትን ብቻ እኔ እንደዚህ ነው የሚመቸኝ ማለት አትችልም። ማተቤናው ልቄ ደረቴን ግል ብቻ ነው የሚመቸኝ ማለት አትችልም። ምክንያቱም ይህ ቤተክርስቲያን ምሳሌ ናት። የጻድቃንን ጉባኤ የጻድቃንን ነፍስ ህብረት ዛሬ ልናየው ይገባል በእነዚህ ሰዎች ሰርግ ላይ ና የሚጠሯቸውን ሰዎች ምንድን ነው ሊያሳያቸው የፈለጉት? ደረቷንማ ለባሏ አሳይታለች። እና ለሚጠሯቸው ሰዎች ምንድነው ማሳየት የፈለጉት? ራቁታቸውን፣ ማተባልባነታቸውን እሱ ነው እንደ ማሳየት የሚችሉት የሚፈልጉት። ምንም እኮ ይሄ ከትርጉም አንጻር ብትመለከተው ምስጢራዊም ሃይማኖታዊም ትርጉም አልባ ነው። ዝም ብሎ ስትመለከተውና እኔ እውነት ለመናገር ክርስቲያኖች ሁሉ ይህን የሚሰሙ ሊያስቡበት ይገባል። ለራሳቸው አደሉም፣ ለክርስቶስ ናቸው። ሁላችንም የራሳችን አይደለንም፣ የክርስቶስ ነን። መነኩሴ ለምንድን ነው ሁልጊዜ ቆቡን የሚያደርገው ሁልጊዜ ቆቡን አድርጎ የሚታየው ኮ ለምንድን ነው ከተባለ ከመነኮሰ በኋላ በቃ የክርስቶስ ሆኗል እና የክርስቶስን ምልክት ነው ላዩ ላይ አድርጉ። ወደ ቀጣይ መረጃችን እናምራለን። በመጨረሻ የመምህራችንን ትዕግስት፣ ትዝናና እውቀት እንከታተል። ርዕሰ ሊቃውንት አባ ገብረ ኪዳን አሁን ያሉትን መምህሮቻችን ዋቸው የኔታ ሀረገ ወይን አዲስ ብሉያት አዲሳት ያስተማሩኝ ፍጹም ትዕግስት ያላቸው ናቸው። በእውነት ማለት ተማሪ ጥያቄ አብራርተውለት አልተመለሰልኝም ቢላቸው እኳን አይ እኛ እንግዲህ ይህን መልሰናል እንግዲህ ከዚህ የተረፈውን አንተ ሊቁ ተርጉመው ነው የሚሉ። በፍጹም ይስቃሉ እንጂ አይቀየሙም ማለት እንዲህ ያለ ትዕግስት ፈጽሞ አይቻለ። ፍጹም ታጋሽ ናቸው በእውነቱ ማለት። በዚህ ዘመን አሁን የሃይማኖት ሁሉ ዋጋው የሚለካው በትዕግስት ነው። ረሃብ የሚችሉ ናቸው። ሁሉንም በዝምታ የሚገፉ ናቸው። ውስጣቸው በብሽታ ይጎዳ እንደሆነ ስጋለው እንጂ የምንም የነገር እሳት ወጥቶ የእሳቸውን ህሊና ማንንም ጎርቶ ተኩሶ አያውቅ። ይህንን ትዕግስት መቻል እርሃብ ችሎ ማስተማር እጅግ በጣም የማይቻል ነው መታገስ። ይሄ ነው የኔታ፣ ሊቀ ሊቃውንት ዝራን ሲሄድ የእሳቸው ትትና እኔ አሁን ባለቅስ ኑሮ ስሜት ይሆንብኛል፣ ወይም መጻደቅ ነው። ሌላ ምን ይሆናል? ባለፈው ጉባኤ ቤቱ አዲሱ ጉባኤ ቤት ተጠናቆ የኔታ ሊቀ ሊቃውንት ዝራ አዲስ ከአዲሱ ጉባኤ ቤት ስንገባ ወንበር ከወንበሩ ላይ ትምህርት ሊጀምሩ ሲሉ የካቲት 21 ቀን አልቅሰው ነው ወንበር ይጀምሩ እኔ ከዚህ ወንበር ላይ ማስተማር አልችልም። መምሩ መድኃኒ ዓለም ነው እኔ አይደለሁም። እናንተ ከታች ያላችሁ ተማሪዎች ናቸው። እኔ ከላይ ያለው መምህር ነኝ ተማሪ ነኝ። መምሩ ኢየሱስ ክርስቶስ ነው ብለው እንባቸውን ወደ ወንበሩ ረጭተው፣ መድኃኒ ዓለም አንተ ወንበሩን ተረከበው አንተ አስተምር ብለው ነው የጀመሩ ማለት ነው። እሳቸው ሌሊቱን ሙሉ እየጸለዩ እግር እስኪነቃ ድረስ የብሉያት፣ የሐዲሳት፣ የሊቃውንት፣ የመነኮሳትን ትርጓሚ እንደሳቸው በአእምሮው አጠቃሉ የያዘ ሰው የለም። በእውነት ማለት ያንን ይዘው እንኳን መጨረሻ ላይ የዛሬ ሁለት ዓመት የነገሩን ለዓቢይ ጾም ላይ ተርጉም መጽሐፉን የኔታ እኔ እያነበብኩ እሳቸው በቃላቸው እየተረጎሙ እንኳ እኩል ልዘልቅ አልችልም። ያንን እንዲያደርገው እየተረጉሙ እንኳን ምንድን ያሉን ከጀርባቸው የመድኃኔ ዓለም ስዕል አለ ከላያቸው ላይ እሱ ነው የሚተረጉ፣ ምን አይደለውም ጉባኤውን ሲጨርስ ባጎደልኩት ይቅር በለኝ ብዬ ወደ ቤት የገባለሁ፣ ያሉት ማለት ነው። እሳቸው ሌሊቱም ሙሉ በጸሎት እየኖሩ በትጋት እየኖሩ በትህርምት እየኖሩ ስቃይ ችለው እየኖሩ አብነቱን ወስነው ይዘው የያዙትን ወንበር፣ እንደኔ ያለ ምስኪንና አፈቀላጤ ከመሆን በቀር ምንም የሌለው ሰው ይይዘዋል ብዬ ሳስብ በጣም በጣም በጣም ነው የሚጨንቀኝ ማለት ነው። ፈሊጣቸው ትትና ተማሪያቸውን እንኳን አፉን ሞልተው አያዙም። ኔታ ባለፈው እንደውም ስሚንቶ ይምጣ ሲባል ስሚንቶ የሚወርድ ነበረ፣ በፈሊጥ ነው ማለት የሚወርድ ነበረ። ግን በሳንቲምም ቢሆን እናስመጣዋለን እና ኔታ ኔ ተማሪያቸው እንዲያርጉ ተማሪ ተነስና እንዲያርግ አይሉ እዛ ተማሪው ራሱ ተነስቶ ሄዶ ያመጣል ማለት። ለእያንዳንዱ ሰው ፈሊጥ የሚያውቁ ደስታ ለሚገባው ደስታ፣ ሐሜት ችለው ታግሰው የሚኖሩ ናቸው ማለት ይህንን ፈሊጣቸውን ጥበባቸውን የሌለኝ በመሆኑ እንዴት አድርጌ የተከዋለሁ? ከዚያ ከፍ ሲል ሌሎቹ አባቶቻችን፣ ይሄ ይሄ ወንበር ሰው የሚለካው አገልግሎት የሚመጠነው ከሱ በላይ ባሉት ሰዎች ነው። የነገሌን ወንበር ይዞ የታደረሰው መባላለ ማለት የነዚህን አባቶች ትሑታን ሊቅነት ያላቸው ትግስት ያላቸው፣ ሐሜትን ታግሰው የሚኖሩ ከፍ ስንል በዚህ ቦታ ስንኖር መምህር ኤስድሮስ ሦስት መቶ ሊቃውንት መጻይፍትን በቃላቸው ያጠኑበት ቦታ ነው። የኤስድሮስ ወንበር ተብሎ የያዘ ሰው ሃያ ሰላሳ መዝመር የማይሸመድድ ሰው እንዲህ ቢባልም ጭንቅ አይሆንም እንዴ? ይጨንቃል። ይሁሉ ችግር አለ። ይሄ ገዳም በምንኩስና የእንጦንስ፣ በትርጓሜ የቄርሎስ፣ በሃይማኖት የክርስቶስ ቦታ ነው። በዚህ ቦታ እንጦንስን ተክቸም መናኝ አይደለም። ቄርሎስን ተክቸም ትርጓሜ እንደሱ አልችልም ክርስቶስ የክርስቶስ ሕይወት እንኳን የሌለው ሰው በተካው አምጻር የክርስቶስ ምትክ። አሁን ይሄን ቦታ ልዩ የሚያደርገው የዚህ ቦታ መምር በምናኔው እንደ እንጦንስ መሆን አለበት። አስተምሮ መውረዳዊ ብቻ አይደለም ምናኔ ይጠበቅብኛል። ከዛ አስተምሮ ትርጓሜ ይጠበቅብኛል። እንደ ኢየሱስ ምናኔ፣ እንደ ሃይማኖትን ማመስጠር እንደ ቄሎስ ይጠበቃል። እንደ እመቤታችን ባይታዊ መሆን ይጠበቃል። እዚህ እንደ ተቀመጠችው ምንኩስናንም ትምህርትንም አንድ ላይ ማስጌድ ጭንቅ በመሆኑ ከተካወት ከነሱ ከአባቶች እግር አንጻር ሳየው አይቻለኝም። ቅዱስ ዮሐንስ አፈወርቅ ተምሮ ጉባኤ ቤት እንደጨረሰ ጉባኤ ቤት ገብቶ ገዳም ገብቶ ያልተሸከሸከ ገብስ በሚዛን እየበላ ነው ብሎ የነ ሀዲስን በቃሉ የወሰናቸው ማለት ነው። ይሄ ወንበር የነ ቅዱስ ዮሐንስ አፈወርቅ ወንበር ነው። በእውነቱ ማለት ስዕሊቱ ስእሊቱ አፈወርቅ ብላ ስጠት እስከምትተረጉምለት ድረስ ቅዱስ ቄርሎስ ብሎ የሀዲስን ተምሮ ገዳም ገብቶ ህይወትን አጥንቶ በክንፍ ከሚበሩ በደመና ከሚሽከረከሩ ቅዱሳን በላይ ሆኖ የተረጎመው ትርጓሜ ነው። ህይወትም እውቀትም የሚፈልግ በመሆኑ ተልኮው ጭንቅ ነውና አይቻለኝም ብዬ በዚህ ሰጋለሁ። የመጨረሻው ነገሩ ይከብዳል። አንድስ መንፈሳዊ አገልጋይ የሚለካበት ሲባል የንግሊን ወንበር ዞ ይህን ነግሬያቸዋለሁ። አራተኛው ደግሞ ትልቅ መምህር ወይም አባት የሚባለው ዘመን ሲስተካከልለት የሚመራ ሳይሆን ክፉ ዘመንን የሚያሻግር ነው። በዚህ ዘመን ዮሐን ቅዱስ ዮሐንስ አፈወርቅ የሚደነቀው ያን ዘመን ስላሻገረ ነው። ቅዱስ ቄርሎስ የንስጥሮስን እሳት ስላሻገረ፣ ቅዱስ አትናቴዎስ ያን ያህል የአሬዎስ ሃይዋንን ተንኮል ተሸክሞ ቤተክርስቲያንን ይዟዋት ስለተሻገረ፣ ሌሎችም ቅዱሳን አባቶቻችን እነ ተፍጻሜተ ሰማዕት ቅዱስ ጴጥሮስ መተርጎም ብቻ ሳይሆን እንግዲህ ከዚህ በኋላ የሚመጣው ትውልድ መከራ ስለማይችል የኔ ደም የሰማዕታት ድንበር ይሁን፣ ሰማዕትነት በእኔ ይብቃ ብለው በህይወት የሚያቆዩ ናቸው። ስለዚህ ሊቀ ሊቃውንት አባታችን ርሰ ሊቃውንት አባታችን አባ ገብረ ኪዳን ናቸው። ስለ ሊቃ ሊቃውንት እዝራ ሐዲስን ጨምሮ ስላስተማሯቸው ብሉይና አዲስን ስላስተማሯቸው የኔታም በስፋት የገለጡት አቤትትና አቤት ትግስት፣ አቤት ጥበብ፣ አቤት ነው። መወደድ ራሱ እንዴት ደስ እንደሚያሰኝ እኔ በጣም ነው የደርኩት። እንደ ቆየት ያለ ቪዲዮ ነው፣ ግን ባል ጨረሱ ብዬ የሰማሁት ቪዲዮ ነው። አባቶቻችን ሊቃውንትኝ ናቸው። የዛሬዋን ቤተ ክርስቲያን እየጠበቁ እያስጠበቁ የሚገኙት የነዚህ አባቶቻችን ጸሎት፣ ሀገራችንን ቤተ ክርስቲያናችንንም ይጠብቅልናል። በዚህ ሰዓት ብዙ አላውያን ተነስተዋል፣ ብዙ መናፍቃን ተነስተዋል። ከውስጥም ከውጭም ፈተናው ቀላል የሚባል አይደለም። ያን ሁሉ ተሻግረው አባትነታቸው፣ ጥብአታቸው ሳይለይ እንዲህ ባለ ክብር፣ እንዲህ ባለ ጸጋ፣ እንዲህ ባለ ጀግንነት ዛሬም ቤተክርስቲያናችን እየጠበቁ ስላሉ አባቶቻችን እግዚአብሔር እናመሰግናለን። አባቶቻችን ሊቃውንት እጅግ አድርገን እናመሰግናችኋለን። ሁሌም በትውልድ ውስጥ ምራለሳላቸው የእናንተ ጸሎትና ሚስጢሩን ገልጦ ማሳወቅ የዛሬዋን ቤተክርስቲያን ይጠብቃል። እኛም በጸሎት እናስባችኋለን። የተወዳችሁ ሰዎች የዛሬ መረጃዎቻችን እኝህን ይመስላሉ። ወንድማችሁ ልኡል መብራቱ ነኝ። የአሮስን ምርጫችሁ ስለምታደርጉ እጅግ ደስ ያሰኝኛል። የአሮስ የእናንተ ም የእኛ ነው። ክብኑስጋነላብ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ፣ አንድ አምላክ አሜን።